በጣም ይቅርታ ነው የምንጠይቀው። ሌሎቻችሁ እግዚአብሔር ይባርካችሁ፣ መብርሃን ትቁምላችሁ፣ እንደየእምነታችሁ እግዚአብሔር፣ ወደ ዋናው ነገር ላይ መልሶ ጸንቶ ያቆማችሁ። አንተን ብቻ እንቀበል ጌታዬ። እንግዲህ አቶ ዘበነ ምን መሰለ፣ የምትናገረው ነገር አስተካከል። መጀመሪያ ያስታውቃል፣ ያስታውቃል ሰው ምን መሰለ፣ ግን ብዙ በመናገር ሳይሆን ይሄ የምትናገረው ነገር የሰውን ነፍስ ያድናል ወይ? እምነት ምንድን ነው? ትዳሩን ይፈውሳል ወይ? እምነት ምንድን ነው? ክርስቲያን ነኝ። ምን ክርስቲያን? መጽሐፍ ቅዱስ የማምን የት ቸርች እየሰማህ ነው? የት ቸርች ነው የምትሄደው? ኢየሱስ ያድናል። የት ቸርች ሰማይ በምድር ጌታ ነው የሚል አትሰማም። ይኸውልህ አንተ ልትሰማም አትችልም። ትሰማኝ ትሰማኛለህ። የት ቸርች ነው የምትሄደው? መምህር ዘበነ ከቸርቹ የት ቸርች ነው የምትሄደው? አንተ ግን አሉ ይመጀመር አንተ የዘላለም ሕይወት አግኝተሃል። እኔ የዘላለም ሕይወት አንተ መንገድ የዘላለም ሕይወት አግኝቻለሁ። ትሰማለህ አትሰማም። ልብም ጆሮም እንዲት ታጣልህ። ስማ፣ እኔ ጠየከኝ ጠየቀኝ፣ ድናሃሎ ያልከኝ፣ ድኛለሁ። አንተ የት ቸርች ነው የምትሄደው? የት ቸርች ነው የምትሄደው? አንተ ቸርቹ አይደለም ያድነው ክርስቶስ፣ በቃ ይኸውልህ፣ አየህ፣ ይሄ ነው ችግርህ። የት እንደምትሄድ እንኳን ማታቅ ማስተዋል የታጣበት ዘመን ድንግልን ሰድቦ መላእክትን ንቆ ገነት ከኢየሱስ ጋር እገናኛለሁ። ቤተልሔም ብትሄድ ኢየሱስ ከድንግል ማርያም ጋር ነው። ቀራኒዎ ብትወጣ ከመስቀሉ ስር ድንግል ናት። ያኔ እማዬ እያለ ከእናቱ ጡት የለመነው ኢየሱስ ክርስቶስ በቀራኒዎ መስቀል ላይ ዓይኑን ወደ እሷን ያደረገው እናቴ ሆይ ነው ያለው። የት ነው ቤትህ? የት ነው ፍጻሜህ? ጾም አታቅ ጸሎት አታቅ ስግደት አታቅ የለህ? ወዴት እንኳን እንደምትቆም እማታቅ አንዲት ሃይማኖት፣ እያለ በኤፌሶን አራት አምስት ላይ የት እንዳለህ እንኳን እማታቅ። ተሸፋፍኖ መዳን፣ ተቀባብቶ መዳን የለም በኢየሱስ ስም። ጌታው ጌታው የሚለኝ ሁሉ መንግሥተ ሰማያት አይገባህም ይላል። የት ነው ያለህው? በምንድን የቆምከው? የተፈወስ ይመስልሃል አልተፈወስክም። እንዳያዩ ተመልሰውም እንዳይድኑ ጀርባቸውን አግቡጥ የተባለው የነብዩ ኢሳይያስ ትንቢት የደረሰብህ ነው። የት ነው የወደከው? ራስህም መርምር፣ ወዴት ነው ያለኸው? ሃይማኖት አንዲት ናት። እግዚአብሔር የመሰረተው አንድ ሃይማኖት ነው። ዛሬ በፕሮቴስታንት ብቻ ሰላሳ ሦስት ሺህ ነው ያለው ምዕራብ ዓለም እሺ፣ ቀድሞ ያስተማረው የለም። ኢትዮጵያን ግን ምን ሆናችሁ እምነት ለወጣችሁ? ምን ሆናችሁ ስጋዊ ሆናችሁ ዳሩ ግን የህዝቅኤል ትንቢት ደርሶባችኋል። ህዝቤ ለእፍኝ የግብስ ዱቄት ከዱኝ ይላል። ለመስማት እንኳን ጊዜ የላችሁም፣ ለማድመጥ እንኳ ጊዜ የላችሁም። የት ነው ያላችሁት? መርምሩ እስቲ። በምን ላይ ነው የቆማችሁት? እምነት እኮ የቲፎዞነት አይደለም። እንደ ማንቸስተር ዩናይትድ፣ እንደ አርሰናል፣ እንደ ባርሳና፣ እንደ ማድሪድ የቡድን ድጋፍ አይደለም። እምነት ከእግዚአብሔር ጋር መገናኘት ነው። ገዳሙን ንቃችሁ፣ ኦርቶዶክስን ንቃችሁ መጥፋት አለበት ብላችሁ ከመላእክት ተጣልታችሁ ከድንግል ማርያም ከእናቱ ተጣልታችሁ የት ነው መጨረሻው? አስተውሉ፣ ልብ በሉ። እግዚአብሔር ልቡን አይስጣችሁ፣ ከጨለማ አውጥቶ መንገዱን ያሳያችሁ። ጌታ ሆይ ጌታ ሆይ የሚለኝ ብቻ መንግሥተ ሰማያት አይገባም። ጾሙ ጸልዩ አትሳቱ። በምዕራብ ዓለም ተረት አትሳቱ። በአውሮፓም ተረት አትሳቱ። የእውነትም መንገድ ይዛችሁ ቁሙ። ኦርቶዶክሳውያን እናንተም ጽኑ፣ እምነታችሁን ጠብቁ። የጠፉትን በቀናው መንገድ ይምራልን እግዚአብሔር። በረድኤታ አይለየን ድንግል። መስመር ላይ ነው ይቀጥሉ፣ አላው። አዎ ይሰማል፣ ይቀጥሉ ኦኬ ጥያቄ እኔ ሁለት ጥያቄ አጥራ አጥራ ያለ አለኝ። አንደኛው መምህር ሲያስተምሩ የሚችሉት አንድ ጥያቄ ነው። አንዱን ጥያቄ በሰዓት ተጠቅመው፣ ለሁለተኛው ደግሞ ለሌላ ጊዜ እናስተላልፋለን። ኦኬ እሺ። ስለ አዳም ሲያስተምሩ ነበር። አዳም ቆስሎ ነበረ ወፍም ከገነት ፍሬ አምጥታለት መስዋዕት አድርጎ ከልጅ ልጅ ሰው ልጄ አድንሃለሁ ብሎ ቃል ገብቶለታል እግዚአብሔር እግዚአብሔርም ያ የት ላይ እንደሆነ ላዩ አልቻልኩም። ልጆችም ከኦርቶዶክስ አካባቢ ብዙ ጊዜ ጥያቄ ያቀርባሉ ወደኛ ይመጡና ማለት ግን ስንመረምረው መጽሐፉ ውስጥ የለም። ሊጠይቁ ይሄዳሉ አይመለሱም። ይህ ጥያቄ በግልጽ ሊነገራቸው ምናል ለማለት ነው። ሁለተኛ ደግሞ ወይዘሪት ዘርፌን አሁን ሲቃወሙ ነበር እና እሷ የክርስቶስ እውነተኛ ዘማሪ ነች። ስለ ክርስቶስ የምትዘምር መዳኗን የምታውቅ ነች። ኬት እንደመጣ ታውቃለች እና ስለ ክርስቶስ የዘመረ ሰው ሊቃወም አይችልም። አንድ ሰው መጸለይ ነው እንጂ መስፍንህ እንደ መስፍንህ ማሪ ምንም ልታ መስፍንህ እንደ መስፍኔ ፕሮቴስታንት እምነት አማኝ ነህ? አዎ፣ አወቅሁ፣ በድምፅህ አወቅሁ። በድምፅህ እሺ፣ መስፍኔ እግዚአብሔር ይስጥልህ እና ከብርሃን ዘርፌን በመውደድህ፣ እንግዲህ ምን እንዳገናኛቸው አላቅም። ለማንኛውም ለጥያቄው መልሱን ልስጥህ። እናንተ ጋር ከመጽሐፍ ቅዱሳዊ ጥያቄ ማንም አይመጣ ኦርቶዶክሳዊ፣ መጀመሪያ እምነቱን የለወጠ ሰው ካልሆነ በስተቀር ማለት። ምክንያቱም መጽሐፍ ቅዱስን ሙሉ የላችሁም ሙሉ መጽሐፍ ቅዱስ አልተቀበላችሁም። ለምን መሰለ ያልተቀበላችሁት መስፈን በአስራ አምስት ሰባ ጀምሮ ወይም የፕሮቴስታንት እምነት ሪፎርሜሽን ሲጀምር ሁለት ነገሮች ናቸው። አንዳንድ ነገሮችን ድንገት በጉግል ላይም ልታያቸው ትችላለህ። ምንድነው የማርቲን ሉተር የሪፎርሜሽን አይዲያ ወይም ሀሳብ ሁለት ናቸው። በላቲኑ አንደኛ ሶላ ስክሪፕቹራ፣ ሁለተኛው ሶላ ፊዴ ይባላል። ሶላ ስክሪፕቹራ ማለት ኦንሊ ስክሪፕቸር ማለት ነው። 66ቱ ብቻ ለማለት። ሶላ ፊዴ ማለት ደግሞ ፈድ አለውን ማለት ነው። እምነት ብቻ፣ ጸጋ በቃ ሌላ ስራ አያስፈልግም። በዚህ እንድናለን የሚል አስተሳሰብ ሁለቱ ላይ ነው የተመረኮዘው። 66ቱ መጽሐፍ ቅዱስንም ማርቲን ሉተር የተቀበለበት ምክንያት ምንድነው? ቡልጌት ትራንስሌሽን በ481 ላይ ጄሮም ከግሪክ ወደ ላቲን በሚተረጉምበት ሰዓት መጻሕፍትን ምንድነው ያደረገው? በዛን ጊዜ አይሁድ ስላልተጠቀሙባቸው በሚል አይሁድ ደግሞ በ63 ኤዲ በጁሽ ካውንስል የመጀመሪያው ትልቁ ካውንስል ላይ ቆርጠው ስለጣሏቸው ጄሮም በፉትኖት ያንን ያስቀምጣል። እኔ የተጠቀምኩት አይሁድ እነዛን ስላልተጠቀሙ አልተጠቀምኩም እንጂ መጽሐፍቱ እንዳሉ ምስክር ነው የሚል ነው። ከዛ በኋላ ያንን ነው ማርቲን ሉተር ደግሞ እንዳለ የጄሮምን ሃሳብ ነው የሚወስደው። ስለዚህ ስልሳ ስድስቱ ብቻ የሚል ነው። ስለዚህ እናንተ ጋር ስልሳ ስድስት ብቻ ነን። ሌላ ቀርቶ ጌታ ከአስራ ሁለት ዓመቱ እስከ 30 ዓመቱ የት ነበር ቢባል መልስ የለም። እናንተ ጋር እኛ ጋር መልስ አለ። አዳምን ከልጅ ልጅ ተወልጅ አድናሃለ ያለው ልታገኘው አይችልም። እንደው አስር የእምነት የማንበቢያ መነጽር እንኳ ብታረጋ አታገኘውም። ስልሳ ስድስት ውስጥ የለም። የት ነው ያለው ያ የሚለውን ማወቅ ያስፈልጋል። ቦታ አለ በ1949 ዴርሲ ስክሮልስ የተባሉ ከሙት ባህር ዳርቻ የወጡ የጥንቱን መጽሐፍ የያዙትን ድንገት በእነሱ ላይ መርምረህ ካየህና ከጠየቅ እዛ ላይ ተገኝቶ መጽሐፍቱ የኢትዮጵያ መጽሐፍት ማመሳከሪያ ሆነው እስካሁን ድረስ ይነገራሉ። ስለዚህ ምንድነው ችግሩ መሰለህ? ቩልጌት ትራንስሌሽን ጀሮም ስላልተቀበለው ማርቲን ሉተር እሱም ስላልተቀበላቸው ዛሬ ድረስ በፕሮቴስታንቱ ያነበር። አሁን ግን እሱም እየቀረ ነው። በነገራችን ላይ በአሜሪካ ለምሳሌ በትምህርት ቤት ዓለም ያሉ ድንገት ፓስተሮችን ካነጋገርካቸው መጽሐፍቱን አሁን ለምሳሌ የኦክስፎርድ አኖቴትድ ባይብል፣ የኤንአይቪ፣ የአሜሪካው ባይብል እነዚህ ሁሉ ጨምረው አውጥተዋቸዋል። እነዛን መጽሐፍት በፊት አልነበሩም። አሁን ግን ተጨምረው ወጥተዋል። ሄደህ ባርነሴን ኖብል ሄደህ ብትመለከት ታገኘዋለህ። ባይብል አፖክሪፋ በሚል አፖክሪፋ የሚል ስም ሰጡት። ፕሮቴስታንቶች ናቸው። ሂድን ቡክ ማለት ነው። እነሱ ናቸው የሰጡት። እነዚያ መጽሐፎች ግን በኢትዮጵያ የቀኖና መጽሐፍ ናቸው፣ ቁጥር አላቸው። ስለዚህ ከልጅ ልጅ ተወልጅ አድናህ ለሚለው በነ ቀሌምንጦስ የተገለጠ ነው፣ በአበው የተገለጠ ነው እና በእናንተ ጋር ስለሌለ አታገኙትም። ስለዚህ ይሄ ነው ግልጹ መልስና ድንገት መጥተው ለሚጠይቁህ አሁን ያልኩትን ነገር እንድትነግራቸው አደራ። አንተም በልብ ጻፈው። እግዚአብሔር ይባርክህ። አቤት ደህና ዋላችሁ። እግዚአብሔር ይመስገን። ጥያቄ የነበረኝ ጥያቄ ምንድነው? ሞት ስላሸነፋቸው ካህናት የነበሩ ብዙ ናቸው የሚል ቃል አለ ዕብራውያን ላይ። እና ብዙ ጊዜ በኦርቶዶክስ ቤተክርስቲያን ከሞተ በኋላ መጽሐፉ አንድ ሰው ከሞተ በኋላ ምንም አገልግሎት እንደሌለው ነው። ሙሴንም እንኳን ከሞተ በኋላ መላእክት ስጋውን እንደወሰደ ያመለክታል። ስለዚህ ሞት ስላሸነፋቸው ካህናት የነበሩ ብዙ ናቸው ብሎትን ከዛ በኋላ ማንም ሰው አንዴ ከሞተ ምንም አገልግሎት እንደሌለው ነው። ብዙ ጊዜ አማላጅ ስባል እሰማለሁ። ለምሳሌ ድንግል ማርያም እስካሁን ታማልዳለች። አንድ ጊዜ መምህር ዘበነ የዘመረው መዝሙር ላይ ራሱ አማላጅና ሽይም በአይኔ አይቻለሁ የሚላለ እና በአይኑ አይቷል ወይ መምህር? እንዴት ሆኖ ለምሳሌ እግዚአብሔር መዳን አይተናል። እግዚአብሔር ያው ነው ያድናል የማርያምንስ ማርያም ሰው ነች ሞት አሸንፏታል ድንግል ማርያም ሞታለች ሁለተኛ አረገች ይባላል አርጋለችው እንዴት ታርጋለች ይላል ታርጋችም ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚል ስላለ እንዴት ሊሆን ቻለ ሰው እንዴት ያማልዳል ከሞተ በኋላ ድንግል ማርያም ንግባ በጣም ጥሩ ጥያቄ ነው እግዚአብሔር ያክብርልን ለብዙዎች ይሄ ግልጽ መልስ ሊሰጥ ይችላል ለምሳሌ አንተ ከጠቀስካቸው ነጥቦች አመጣለሁ ወንድሜ ሙሴ ከሞተ በኋላ በቃ የለም መላእክትም ስጋውን ወዴት እንደወሰዱት አይታወቅም የሚል መልስ ነው ማቴዎስ 17 ላይ ሙሴን ስታገኘው ደርሰበት ከሆነ ማቴዎስ 17 አንብበህ፣ ወይም አስተውለው፣ ካነበብከው ኬት መጣ ሙሴ? ዘዳግም 34 ቁጥር 5 ላይ ሙሴ ሞተ ይላል። አዎ ሞቷል። መሞት ግን የስጋ ነው። ይኸውልህ፣ የስጋ ሰው ማለት ስጋና ነፍስ ነው። ስጋ ያ አፈር ወደ መቃብር ቢገባ፣ ስራን የምትሰራው ነፍስ ነች። አሁን አንተ የተናገርከኝ በነፍስ ኃይል ነው። በስጋ ውስጥ ባለች ነፍስ የምትሰማኝ በነፍስ ኃይል ነው። ስጋ ውስጥ ባለች ነፍስ እቺ ነፍስ ነች ሕያው ሰው ከምድር አፈራ በጅቶ ዘፍጥረት ሁለት ሰባት በአፍንጫው የሕይወት ትንፋስ እፍ አለበት የሚል ቃል አለ። ስለዚህ ሙሴ በዘዳግም 34 ቁጥር አምስት ላይ የሞተው ሙሴ በጣም የጠቀስክልኝ የሚገርመው የይሁዳን መልእክት ነው። መላእክት ሙሴ በተከራከረ ጊዜ ራሱ ስለ ሙሴ ስጋ እግዚአብሔር ይገስጽህ አለው የሚለው ቃል አለ። ብዙ ጊዜ ካየኸው የት ነው የተከራከሩት? የት ነው የተረጋገሩት? ራሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ነው የሚታወቀው። አንዳንድ ነገሮች እንደዛ ናቸው። ስለዚህ ሙሴ ማቴዎስ አስራ ሰባት ላይ ስትመለከት መጣ። ሙሴ ከኔ መጣው፣ ከኤልያስ ጋር መጣ፣ በደመና መጣ ደብረ ታቦር ላይ ቆመና ከኢየሱስ ጋር ተነጋገረ። ከየት መጣ? ሙሴ ሞቶ አልነበረም እንዴ? በቃ ሙሴ አይባልም በፍጹም አይባልም። ለሃይማኖት ሰው በቃ የምታምኑትን ሁሉ ታገኛላችሁ ነው ያለውና። በፍጹም አዎ ማርያም አርጋለች። የሚገርም ይሄ አመለካከት፣ አሁን በአሜሪካን አንዳንድ የፕሮቴስታንት አስተሳሰቦች ውስጥ ሁሉ እየመጣ ነው። የማርያም ማረግ በጣም ደስ ይላል። ካቶሊኮች ከኢትዮጵያ አስተሳሰብ ወስደው በ1930ን የወሰኑት እመቤታችንን ማድረግ በ1930 አድረገች ብለው ወስነዋል። እንዲሁም ዩቱብ ላይ ብዙ ሰዎች ከተመለከታችሁ ሄይል ሜሪ በሚል ሰዎች ጭነውታል፣ እና ኤችኤ አይኤል ሜሪ በሚል ይህንን በተመለከተ አንድ ሰዓት ማብራሪያ የተሰጠበት ትምህርት አለ እዛ ላይ። ስለዚህ ኤችኤ አይ ኤል ከዛ ሜሪ ኤምኤ አር ዋይ መመልከት ትችላላችሁ እና የሚገርምነው፣ አዎ ማርያም አድርጋለች፣ ግን ሌላው አለም አያውቅም አሁን በአብዛኛው የውጭ መጽሐፍ ካነበባችሁ አታውቁም፣ የአውሮፓን ታሪክ ካወቃችሁ አታውቁም። ለምን ቀድሞ ያ አልነበራቸውም። አሁን ብዙዎቹ በተለይ የአሜሪካ ፕሮቴስታንቶች ያንን እያገኙ እንደውም እየተጻፈ እየወጣ የድንግል ማርያም ነገር እየተገለጸ ካቶሊኮቹም እየተቀበሉት በጣም ደስ የሚያሰኝ ዘመን ላይ ደርሰናልና፣ አዎ ቅዱሳን ከሞቱ በኋላ ያማለዳሉ። ምንም ችግር የለውም። ባይነ ሀይታህሎ ይላልከኝ እኔ በጣም እኔ እናቴም ነግራኛለች። ስወለድ ማርያም ማርያም ተብዬ ነው የተወለድኩት ካደኩም በኋላ እኔ ዛሬ ድረስ ኢየሱስ የልጇን ጸጋ እንዲገልጽልኝ በዚህ ቃል ላይ የእግዚአብሔርን ነገር እንድመሰክር እንግዲያው በእውነት ለመመስከር የድንግል ማርያም ረድኤት ነው በእኔ ላይ ያለው። ስለ ልጇ፣ ስለ ኢየሱስ አምላክነት፣ ስለ እሷ አማላጅነት እንድመሰክር። ስለዚህ እሷ ከልጇ ማልዳምን ዮሐንስ ወንጌል ካነበብኩኝ እኮ አየ ሆኖ ምነው፣ በቃ እኮ ደሞ እኮ በማየት አይደለም እምነት እኮ ገብቷል። ፕሩፍና ሪዝን እኮ ሳይንስ ላይ ነው። በኤክስፐሪመንት እና በላብራቶሪ ማመን እኮ ይሄ የሳይንስ ጉዳይ ነው፣ የእምነት ጉዳይ አይደለም። ቅዱስ ጳውሎስ ያለውን ቃል አታውቅም እንዴ? እኛ እኮ በማየት አይደለም የምንመላለሰው፣ አለኮ በቃ በእምነት ነው። አዎ አይቻለሁ። ሁሉም ያያል፣ ያመነ ሁሉ ያያል። የምንመላለሰው እዛ ነው። ሳያዩ የሚያምኑ ብፁዓን ናቸው ማለት እኮ ሌላ ትርጉም የለውም። ክብርና ምስጋና